ምዬ አይሀይ ምዬ አየኔ ቆንጆ አየኔ ንግስት አየኔ አስተዋይ አየኔ ቅመሟ፣ ቀመሟ ማጣፈጫዋ፣ በቃ በየቪዲዮ ላይ እሷ ካለች ሁሉም ነገር ያምራል፣ ሁሉም ነገር ጉጉት እንዲኖረው ነው የምታደርገው። እና ትናንትና ግን በደካማ ጎኗ ገብቶ አንበረከካት አይደል? ይህ ጉቶ ይህ ጉጭ ማራስ። እኔ የሚገርመኝ ነገር እኮ ምላሱ ፈጣሪ ሆይ! የሴት ልጅ ምላስ እንደዚህ ይሆናል እንዴ? ጭራሽ አሁን ብሩኬን ሊያበሽቀምን ብሎ ሼር አደረገ መሰላችሁ። ምንድን ያለው? እኔ ሀይሚና ክብሬ ነው ስትመታኝ ያልመታሁ አረባክ። አሁን ይሄ እንደ በሞቴ እል ውስጥ አያስገባም። ደራ ውስጥ አያስገባም። ድጋሚ አግኝቸው በቀጠቀጥኩት አያስብልም። እስኪ ንገሩን ለምንድን ነው ግን ብሩኬን በጣም የምትፈታተነው? ነው ለምንድን ነው የምትፈታተነው? ለምንድን ነው የማትወው? ጭራሽ ደግሞ ምናለ ሀይሚን ስላከበርኳት ነው ሰትመታኝ መተኝ አልመታሁ። እሷን አክብሬ ነው ታው እንጂ ምን ለማለፍ አሁን እዚህ ጋር ራሱ አያችሁ ውዶች የማቀሳሰር ስራ ሲሰራ የማቀሳሰር ስራ ማለት ነው የማጣላት ስራ ሲሰራ እያችሁት ልክ እሱ ለሀይሚ ክብር እንዳለው ብሩኬ ለሀይሚ ክብር እንደሌለው አድርጎ ሲያወራ ማለት ነው እኔ ሀይሚን ስለማከብራት ነው እሷ ፊት ያልመታሁህ ወንድ ከሆንክ አታሳያትም ነበር ጀግንነትህም በአንድ ጥፊ እንደ ሴት ልትወድቅ ደግሞ ሲጀመር ደግሞ ማለት ነው ወንድ ልጅ ከሳለሁ አይልም እሺ እንዳትመተው ሀይሚ ስላለች ነው። እና ሀይሚ ስላለች ድጋሚ ደግሞ እንዴት ወደ ክስ ልታደርሰው አሰብክ? ይሄ ለእሷ ክብር ነው ማለት ነው። እስኪ ንገረኝ፣ ይሄ ለሀይሚ ክብር ነው? ይሁን አቀሳሳሪ፣ እንዴት ነው ሴት ራሱ እንዴት ነው? ነገረኛና መላሰኛ ሴት ማለት ነው። ይሁን አቀሳስራ የሆነ ወሬ ቱስ ብላ ሩጣ የምጠፈ ወይም ደግሞ በሰው ተከልላ እንትን የምትል አይነት ሴት፣ የሴት ባህሪ ነው ያለ እንዴ? ደግሞ ትናንትና እኔ እግዚአብሔርን በጣም በጣም በጣም የሳኩበት ቪዲዮ ማለት ነው የቆሎ ተማሪ የዋ የቅን ባለባት ላጎ የሚል ዘፈን ላይ አቀናብረውት ማለት ነው። ቲክቶክ ላይ አይቼ ማታ ፍርስ ነው ያልኩት፣ ፍርስ። ዓለም የምትባል ልጅ አልሚ ናት፣ ዓለም የምትባል ልጅ ናት ያቀናበረችው እና ፖስት አድርገው አይቼ እንዴት እንደሳኩ በቃ ቁጭ እነሱን ነው የሚመስለው። እነሱ ግን በነገራችን ላይ በጣም ክብርና ሞገስ አላቸው፣ የቆሎ ተማሪዎች ማለት ነው። በጣም ክብር ያላቸው ልጆች ናቸው። እና የድሮ ቆሎ ተማሪዎች የድሮዎቹን ማለት ነው፣ ኮፍያ አድርገው አጎዛ ለብሰው ምናምን የሚለምኑት እነሱ ግን የሆነ ደስ የሚል ነገር አላቸው። እውነት ለመናገር የእነሱ ግን አለባበሱ በቃ እነሱን መሰለ፣ ታውቃላችሁ ትላንትና የኮፍያው የአፍንጫው ውስጥ እኔ የሚገርመኝ ሶፍቱ ግን አረሰረሰም። እንደ አፍ ውስጥ የጠቀጠቀው የጠቀጠቀው ሶፍት ማለት ነው ያጎረሱክ ሶፍት እንዴት ነው እስካሁን ድረስ እንትን ያለው ማለት? እንዴት ቆየ ቪዲዮው? ያ ሁሉ ቪዲዮ እስከሚቀረስ ድረስ እንዴት ቆየ? በምራቅ እርሰው እዛው አይፈጠፈጥም? እግዚአብሔርን እኔ ትላንት ነው የእሱ ሁኔታ ቀላል አያስቅም። ቀላል በነገራችን ላይ ቀላል አያስቅም። የትላንት ነው ሁኔታው ማለት ነው የሆነ ግን ደግሞ በጣም የተናደድኩበትም ነገር አለ። የተናደድኩበት ምንድነው? ሀይሚ መንበርከኳ ሀይሚ ደካማ ጎኗ ብሩኬ ነው። ብሩኬ ደካማ በብሩኬ በደካማ ጎኗ መጥቶ አንበረከካት። ከአሁን በፊት ታቃልላችሁ። ለብሩኬ ብዙ ዋጋ ከፍላለች ሀይሚ ታስታውሶ ከሆነ ብሩኬን እን እናደርገዋለን እንደዚህ እናደርገዋለን እንደዚህ እናደርገዋለን እያሉ በእሷ እያስፈራሩ ብዙ ተጠቅመውባታል። ሀይሚ እንድትለምናቸው ቦታ እንድትሰጣቸው በግድ እያስፈራሩ እንድታገኛቸው አድርገዋል። ምክንያቱም ደካማ ጎኗ ብሩኬ ስለሆነ በሱ ስለመጡባት ግን ደግሞ ይሄ አውቆ አንችን እንዳትሄጂበት አንቺን ለመያዝ ፈልጎ ነው እንጂ በፍጹም ከስሊ ቦታ ሊከስ ምናምን አይደለም። ምክንያቱም አንድ ሰው ሰውን ሲከስ ለምን እንዳደረገ ለምን እንዳደረገ የሚባል ነገር አለ። በምክንያት ነው ብሩኬ እንደዚህ ያደረገው፣ ያለ ምክንያት አይደለም። እሱ የብሩኬን ጥርስ ቢያወልቅ፣ እሱ ደግሞ ያለ ምንም ምክንያት ስም አጥፍቷል። ሁለተኛ ነገር ደግሞ ፋይሉ አለ አሳያችኋለሁ እያለው አሁንም አውቆ ነው። ፋይሉ አለ አሁንም አለ ያለ ነው ፋይል። እንደ እኔ የሚገርመኝ ነገር ቆይ አፍንጫ እስከሚሰበር ነው እንደ ደግሞ ደግሞ አፍንጫ እስኪሰበር ነው የምጠብቀው? እኔ እኮ በጣም የገረመኝ ነገር በጣም እየተፈታተነው እኮ ነው። አሁንም ፋይሉ አለ ትላንትና አይል ላሳያችኋለሁ፣ ይላል እናንተ ለምን ካለ ለምን አላሳየኸውም? ለብሩኬ ወንድ ከሆንክ ፋይሉ እጅህ ላይ ካለ ለብሩኬ ለምን አላሳየኸውም? ሃይሚም አሳየው እያለችሁ ነበር አይደል? እና ለምን አላሳየኸውም? ስለዚህ ትላንትና ቢሆን እውነት ብሩኬ ሊከስ ፈልጎ ሳይሆን ሃይሚን እጁ ለማስገባት፣ ምክንያቱም እንደነገርኳችሁ የሃይሚ ደካማ ጎን ብሩኬ ነው። ሃይሚን እጁ ለማስገባት ይችን ዘዴ ተጠቀመ በቃ ሀይሚ ወደዛ ወደዚህ እንዳትል። አሁን እኮ ጥለሽን ከሄድሽ እከሰዋለሁ እያለ ደግሞ ሊያስፈራራት ነው ማለት ነው። ጥለሽን ከሄድሽ ወይ ካላስታመምሽኝ እርምጃ ወስዳለሁ እያለ ሊያስፈራራት ነው ማለት ነው። እሷ እንዳትሄድበት ነው ሲጀመር ይህንን ክስ የሚለውን ነገር ያመጣው እንጂ በፍጹም ክስ ቦታ አይሄድም። ወንድ ከሆንክ ከወንድ ጋር ግጠም፣ ሀይሚን ልቀቃት። በቃ እንዳለ የሚያሳየው ሪያክሽን ሀይሚ ለሀይሚ ፍላጎት እንዳለው ነው። በቃ ሀይሚ እሷ አጠገብ እንድትሆን፣ ሃይሚ ከሱ ጋር እንድትሆን፣ ሃይሚ ከጎኑ እንድትቆም እንዳለ የሚያሳየው አክት ይሄ ነው። ምን አስበህ እንደሆነ እግዚአብሔር ይወቅልህ። እውነት እንደው አሁን ሀይሚ ከአንተ ለአንተ እንድትሆን አስበህ ይሆን? እኔ አይምሮ ካለህ እንደዚህ፣ ለነገሩ ምን አይምሮ አለህ? ምን አስበህ? እኔ የሚገርመኝ ነገር ሶሲ ተብያዋ ግን የት ሄዳ ነው? ትላንትና ቤት ለምን አልነበረችም? ዳኒ ቤት የት ሄዳ ነው ነው? ወይስ ሃይሚ እንድትይዝላት ፈልጋ ነው? ሃይሚን የት ሄዳ ነው? እስኪ ነገሩ ትላንትና ሶሲ ቤት አልነበረችም። የት ሄዳ ነው? ደግሞ እዛ መታለ ቤት የመጣች ብላ ደግሞ የሆነ ነገር ብታደርጋት ሰይጣን፣ ምን ይታወቃል? አይታወቅም እኮ ለማንኛውም ራስሽን እየጠበቅሽ ሃይሚ ወደዛ ቤት ስትሄጂ እናቴ ራስሽን ጠብቂ፣ የኔ ቆንጆ አደራሽን። እኔ አላመንኳቸውም እነዚህ ሰዎች፣ ምናቸውም አልጣመኝም። ምናቸውም ደስ አለልኝ። እናቴ አንድ ነገር እንዳያረጉብን ደግሞ። አይምሮ የሌላቸው በሁለት ፍቅረኛሞች መካከል ገብተው የሚያተራምሱ የተረገሙ ናቸው። የእውነት እኔ ደግሞ የጓደኞቹ ነገር ረሙ ደግሞ ማለት ነው፣ እኔ በጣም ነው የምወደው፣ በጣም ነው የማከብረው ብሩኬን። ከተናገርክ ግን ነገር ያለው ስነ ስርዓት። የእውነት እኔ ረሙን በጣም የማከብረው ልጅ ነው። ከረሙ ጋር ስልክ ራሱ ቢደወልለት የሚያነሳ ልጅ ነው ረሙ። እናወራለን በኢንስታግራም። እኔ ሩቅ ቦታ ምናምን ስላለሁ ነው እንጂ አዲስ አበባ በሄደ አሁን እነሱን እነሱን እኔ ማግኘት እችል ነበረ ግን በጣም ሩቅ ቦታ ነው ያለሁት እና ረሙ ደግሞ ረሙ ብቻ አይደለም፣ ሌሎቻችሁም ስለ ብሩኬ የማታውቁ ከሆነ ጠይቁ እንጂ ሳታውቁት ብሩኬ እንዳትናገሩ።